የኔ ቆንጆ እማዬ እንዴት ነሽ? ል እንዴት እንደምወድሽ ታውቂያለሽ አይደል? እናቴ ባትኖርም እንደ እናት አድርገሽ ስለምታከብሪኝ እኔም በጣም ውድድ ነው። ማለት የኔ ቆንጆ አሁን አይንሽ እንጫት ቆንጆ ለሰርፕራይዝ ያው ግንባርሽን ሳምኩሽ አይደል፣ ባሁን ነው? ቢ ምግብሽን ብዬኔ ቆንጆ ምን ለማድረግ እየሞከርሽ ነው እ እንትን ቅድም ምግቡን ስሰራ ጨው አብዝቼብሽ ነበር? ቅድስቲ፣ ቅድም የሚጣፈጥ ምግብ ነው የሰራሁልሻል። አዎ፣ ምሳሌ፣ ሳህኑ ግን ቆሻሻ ስለሆነ ያመሻልሽ። አትቪ። እሺ። እንዴ፣ እኮ አንቺ ምንድን ነው እያደረግሻለሽ? እዛው ኪችን። እሺ፣ እጄ እዚህ ላይ ስለነበረ ተጭኞ ነው። ይቅርታ፣ አዲስ ላምጣላት እንደሽ ሂጂ ታሳብጅኝ። ውድ ምንድን ነው ባደርጋት የሚሻለኝ? ይች ልጅ፣ ቆይ ብሩክ ይምጣ። በቃ እውነት ሳበዛችሁ በጣም። ለነገሩ እሱ ነው እንደዚህ የሚያደርገኝ። አንቺ ምን ታደርጊ። ስንት ነገር የለፋበትን ስታሳብደኝ እኮ ነው። በቃ ልታሳብደኝ እኮ ነው። ወይኔ ጉዴ! ኧረ ማበዴ ነው፣ ማበዴ ነው። በዚህች ልጅ ማበዴ ነው፣ በቃ። ምን ያሻልግም። ለምንድን ነው የማትነግሪኝ ምሳሌ? አባትሽ እስከሚመጣ እዚሁ መጠበቅ አለብን። እሺ እሺ። ግን አባቴ ባይኖርም፣ ማሌት ግን እንደናቴ ናት። አንቺ ምንም አታውቂም፣ ገና ልጅ ነሽ። ምንድን ነው የማላውቅ? ምግብ እኔ ከሰጠውሽ ውጭ ከማንም እንዳትበይሽ። የምቋጥርልሽንም ምግብ ለማንም እንዳታሳይ። ለማጌ አዎ፣ ለማንም አባትሽ እዚህ እስከሚመጣ ድረስ እዚ ቁጭ ብለን ነው እንጠብቀው። እሺ አባማ፣ እኔም ያፍቆኛል። ስንት ቀን ከቤት ወጥቶ እንዳደረ። ዛሬ ይመጣል ብሎሻል አይደል? ይመጣል። አዎ፣ ኬክ ይዤልሽ እመጣለሁ ብሎኛል። እሱ ያመጣልሽን መብላት ትቻለሽ። ሌላ ሰው ከሰጠሽ ግን እንዳትበይ። ምን ነው ምሳሌ? ጥሩ ስሜት እየተሰማኝ አይደለም። ምን ነው አመምሽ? ሆድሽ ነው? እኔ እንጃ አላውቅም። አይዞሽ ምሳሌ፣ በቃ አሁን ለአባትሽ በስልክ እደውልለታለሁ። ደህና ነኝ እኮ አባቴ ይደነግጣል፣ እንዳትደውይለት። ቀስ ብዬ ነው የምነግረው ቶሎ እንዲመጣ ብቻ። አረ ከነገ ምንም አልበላው፣ ትንሽ ራሴን ስላመመኝ። አይዞሽ እኔ እናት አባት ዛሬ ይመጣልሽ። እትዬ መጣሽ እንዴ? አህ መጣ። እንኳን ደህና መጣሽ። ይሄ ምንድነው? አረ፣ ፍሪጅ ውስጥ ላስገባው ብዬሽ ነው። እንዴ መቼ አልኩሽ? አስገባሁ ያልኩሽ ነው። ራስሽ አለቃ መሆን ጀመርሽ? አራ አይደለም፣ እንዳይበላሽ ብዬሽ እኮ ነው። ቆይ ያስኩት ነገር የሚበላሽ በላሽ ሆነ። ገምተሻል። አይ ብሩክ ያልመጣም እንዴ? ምን ነው? አይ ምንም እመጣለሁ ብሎ ስለነበረ ዘገየ ብዬ ነው። ምን ነው ናፈቀሽ? አዎ፣ አዎ። አይ ማለቴ አብራችሁ ትመጣላችሁ ብዬ ነበረ። ቆይ አንቺ ልጅ ግን ጤነኛ ነሽ? ምንድን ነው ችግርሽ? ኧረ እኔ ደህና ነኝ ጤነኛ። ኧረ በእናትሽ ዞር በይልኝ፣ ሂጂልኝ። ይጀረጋል

አይሽኔ ቆንጆ ቆንጆ ኬክ አምጥቼልሻለሁ። ይመጣል ይመጣል፣ መንገድ ነው። በት ነው ደሞ ነው ቅድስት አቤት። ምን አባሽ ትሰራለሽ እዚህ? ምን እዛ ጋ አለ እዛ ቆንጆ ምን ይገትርሻል? አትሰሚም? አይ ሰምቼሻለሁ። እንዴ አንቺ ልጅ ምን ሆንሻል? ምን አባሽ ይገትርሻል እዚህ? ምሳሌ አብራኝ ትሆን። ለምን? ብቻዬን ፈርቼ ነው። እንደ ሁሌ አይደል? እንደ አንቺ እዚህ ቤት ብቻሽን የምትይው ምሳሌ አብረሽኝ። ኪች ናት ሆኒ ወጥ መስራት ልታስተምሪኝ ነው? አዎ፣ ስጋ ወጥ መስራት ላስተምርሽ ነው። ምን ዛሬ ነው የምታስተምሪያት? ሂጅ፣ ዛሬ ወደ ኪችንሽ ግቢ ሂጅ። እማዬ! አቤት። ቅድስት እኮ ጥሩ ልጅ ናት። ለምንድን ነው የምትቆጫት? እሱማ ጥሩ ልጅ ናት። እያየሻት አይደል? አንዳንዴ ግን እንደዚህ ታናድደኛለች። ካናደደችሽ እኔ መክራት አለው እናቴ እንድታናድድብኝ አልፈልግም ችግር የለውም አሁን ቆንጆ ኬክ አምጥቼልሻለሁ እሷን ትበያለሽ በሽታ የለ ምን የለ በቃችን ስትበይ ፈውስ ነው የምትይው እሺ ኬክ ይዤ እልሽ መጣሁ ነው ያለችው ወይኔ ይህቺ ታረገመች በቃ ዛሬ መርዙን መርዝ ልታበላት ነው ወይኔ ጉዳይ ምንድን ነው ማድረግ ያለብኝ ወይኔ ምስኪን ቆይ አሁን ምን አደረገቻት ይች ምስኪን ለች?

ምሳሌ ተነሽ ተነሽ፣ አሁኑኑ መውጣት አለብን። በቃ መውጣት አለብን አሁኑኑ። ተነሽ ተነሽ፣ ወጥ ቤት ተነሽ። አፍጥኝ። ምንድን ነው? ወዴት ነው የምትሄደው? ምግብ እየሰራሁላት። ምን ያልሻት ነው? ምሳሌ፣ ምን ያለችሽ ነው? አይ ተነሽ። ሶፋውላ አጥረው ነበር። አንች ልጅ ምን ሆነሻል? ለምን አትረጋጊ? አዎ ቅድስት፣ የሆነ ነገር ሆነሻል አይደል? አይ እኔ ምንም አልሆንኩም፣ ደህና ነኝ። በቃ ሂጅ፣ ብሩክ ሳይደርስ ስራቱን ስሪ። ደውሎልኝ ነበር። ማን? ብሩክ። ምን አለሽ ታዲያ? ምሳሌ ኬክ እንዳትበላ፣ እኔ ሳልመጣ ምንም ነገር እንዳትበላ ብሎኝ ነበር። እርግጠኛ ነሽ? አዎ፣ አሁን ደውሎልኝ ነበር። ሄሎ ብሩክ፣ እንዴት ነህ? እኔ ሳልመጣ አላልሽቷ ምንም ነገር እንዳትሰጧት ብለሃል። አይ ምንም አይደለም። እሱ አላልኩም እኮ ነው የሚለው። ቆይ ምን እየሆንሽ ነው? ቆይ አንቺ ጭራሽ ፈጥረሽ ማውራት ጀመርሽ?

ባይ ባይ ደህና ከሆንሽ ቶሎ ባይና፣ ለምሳሌ ምግብ ስሪላት። ራቱ ይቆይ፣ አብራችሁት በላ ይሻል። ቆይ አንቺ ግን እርግጠኛ ነሽ? ጤነኛ ነሽ? ቆይ ምሳሌ ከመስ ጀምረው ነው እኛ ጋር አብራ የምትበላው? ይቅርታ አትይኝ፣ በቃ እሰራላታለሁ።

ውስጥ ተነሽ። ምንድን ነው ምን በጠዋቱ? አይ ቁርስ ምን ልስራልሽ። ፊል ጠይቃት መጥቼኝ ምንድን ነው ግን በሰላም ነው? ፊትሽ እኮ የደነገጠ ነው የሚመስለው። አረ አልደነገጥኩም። ምሳሌ አብረን ቁርስ እንስራ። እንዴ ከመጀምሮን ምሳሌ ቁርስ ምሰራ እንዴት ነው? ቆንጆ ቁርስ መስራት ጀመርሽ እንዴ? ኧረ አባዬ እኔ ቁርስ ሰርቼ አላውቅም። እና ታሪ ለምን ደን ታሪ እንዴ ደም ትልሽ ቅድስ። አይ ከዛሬ ትጀምር ብዬ እኮ ነው። በእናትሽ ምሳሌ አብረን ቁርስ እንስራ። በእናትሽ አትበያት አላልኩሽም እንዴ? እሺ ጋሽ ይቅርታ በቃ አብራኝ ትሁን። ቅድስት ግን ደና ነሽ? ደና ነኝ እኔማ ደና ነኝ። እንሂድ በቃ ምሳሌ ተነሽ። ቅድስት አባዬ ምን መሰለ ፈርታ እኮ ነው። ምንድነው የምትፈራው ደግሞ? እሱ ትላንት ጀምሮ ኪቺን መግባት ፈርታለች። እና አብረሽ ግቢ እያለችኝ አልገባኝም። ምንድነው የምትፈራው ትናንት እኮ አይጥ ኪችን ገብታ ጠፋች እና ምሳሌ እንድታድንሽ ነው። ታሪክ አይጥ አባዬ፣ አሁን እኔ ምን ድመት ይመስላል? ተባብራችሁ ቀኑን ልጨርሱ ነው እንጂ ባይሆን ውጭ እሺ፣ ውጭ እንጂ ለምሳሌ እንዳልኩሽ ታውቂያለሽ፣ አይደል? እናትሽ አንቺን ትታልኝ ነው ሄደችው። አንቺ ለእኔ እሷ ምሳሌ ነሽ፣ የእኔ ምሳሌ ነሽ። በአንቺ ውስጥ እሷን አያታለሁ። ሁለታችንም ውድድ ነው ማረጋች እኛም፣ እኔ ቅድስት ምግብ ስትሰጠኝ ነው ደስ የሚለኝ። ኖ ማለት የምሰጥሽ ምግብ በደንብ መብላት አለብሽ እሺ? አባዬ። ይኸውልሽ የእኔ ቆንጆ አሁን ቅድስት ከሰራችልሽ በኋላ ወይኔ ወይም ማለቴ እንሰጥሻለሽ እንዴ ለምን ቅድስት አትሰጠኝም እሷ ከሰራችሁ አይ እኔ ቆንጆ ስለምንወድሽ እኮ ነው እኛ የምንሰጥሽ እንደውም ዛሬ እኛ እያጎረስንሽ ነው አረ አባዬ የምሳሌን ቁርስ ቶሎ ስሪላት። አትንከርፈፊ፣ እኛ ውጭ እንበላለን። ከርፋፋ ቶሎበቤ ይሻል ነበር። በቃ ዛሬ ሴ ቁርጥ ቀን ነው፣ ምሳሌን ሊገድሏት ነው። ቆይ ምን አይነት ጨካኞች ናቸው? እንዴት! እኔስ እስከ ዛሬ እንደዚህ አላውቃቸውም። ዛሬ ካበላችኋት ምሳሌ የመሞቷ ነው። ዝም ብዬ ማየት የለብኝም። ዓይን እያየም አይገልባት። አሁን ይች ልጅ ላይ መጨከም ምን አስፈለገ? ምን አደረገቻቸው? ይች ልጅ ልጅ አላስቸገረችው እናቷን ባጣሽ፣ ለምን ይገሏታል? የእንጀራ እናቷስ መቼም ያልወለደ እንጆት ነው። አባቷ እንዴት ይጨክንባታል? ገና እስካሁን እያቁላላሽ ነው። ቶሎ ሰርተሽም አምጪላት አላልኩሽም? ይቅርታ እትዬ፣ ይኸው አሁን አደርሳለሁ። ደግሞ ምን ሆኖሽን አለቀሽ? አይ አላለቀስኩም፣ ሽንኩርቱን በነካውበት እጄ ዓይኔ ነክቼ ነው። ቶሎ በይ፣ አሁን ስራ እየረፈደብን ነው። አንቺን ነው የምንጠብቀው። ለምን እናንተ አትሄዱም? እኔ አበላታለሁ። ቁርስ እኔ ነኝ? አንቺ ነሽ አዛዥ። ቶሎ ብለሽ ምግቡ ሰርተሽ አምጪው። ምን ታዋልሽ? አምጪው። እሺ ትይ። ይኸውልሽ ዛሬ በጥንቃቄ ስጫት አደራሽ። ቆይ አንድ ላይ እንስጣትና አብረን እንወጣለን። ማለት እኔ አረፍዶብኛል። ቆይ ማምለጥ ነው አይደለም የእኔ ቆንጆ በጠዋት ስራ መግባ ስላለብኝ ነው። ረፍዶብኝ እኮ ነው። እኔም ረፍዶብኛል። አንድ ላይ እንሰጣትና አብረን እንውጣለን። ይኸውልሽ ሁለታችን ቢቢ ስንላት ልታውቅብኝ ትችላለች። ጠዋት ራሱ ምን ነው ክብካቤ አብዛብኝ ያለች ነበር። እሱማ ማውቅ የለባትም ሁሉንም ነገር በጥንቃቄ ነው ማድረግ ያለብን። ቴንኪ እሱን እኮ ነው የምልሽ። ስለዚህ አንቺ ስጫት እኔ ልሂድ በቃ። ቆይ አብረን ሰተናት በቃ አንድ ላይ እንውጣለን። ምን ሆነክ ነው? ኡፍ ማለት ነው በቃ እንደሆነ ድርቅ ካልሽ አሳይም አይደል ድርቅ ማለት እኮ አይደለም። ይሄ ምንም ቀላል ነገር አይደለም። ቆይቼ ደግሞ ምንድን ነው የማታደርሰው እስካሁን? ሽንኩርት እያውቁላላችሁ ነው። ይቅርታ አትዬ፣ አሁን አደርሳለሁኝ። ይደርሳል ካልሽ እኮ ሰላሳ ደቂቃ ያለፈሽ። ትንሽ ደቂቃ ብቻ አትዬ፣ ትንሽ ደቂቃ ብቻ። እኔም ብሩኬም ስራ ረፍዶብናል፣ አንቺን እየጠበቅን ያለነው ለምን እናንተ ቁርስ የማትበሉ ከሆነ እኔ ቁርስ አብላታለሁ። እሷን ለምን አትሄዱ? ሄጂ አሁንስ። ቆማጣ አደረገችኝ። ራሴ አይሰራም እንደ ምን ያደርግሽት ነው? አይ እትዬ፣ ሱቅ እቃ ገዝተሽ ነው? ይብላኝ እና አንቺ ብቻሽን ሽን አትጂ እንዴ? እሷ ጥያትም አልሄድም። ይህ ሰሙኑ ፍቅራችሁ ግን ምኑም የሰላም አይመስለኝም። ክችንም አባዬ ክልስት ነው። ሱቅም ይሄ አብሮ የሚያስኬድ ፍቅር ግን ምኑም የሰላም አይመስለኝም። አንቺ ጂ ወደ ሱቅ፣ እኔ ምሳሌ እኛ ረፍዶብናል

ወላጆቹ እንደዚህ ሲሉ እምቢ ይባላል። ምን ምን ነው? አንቺ ደግሞ ምን አገባሽ? ሂጂ ወደ እኔ ምን የእኔ ቆንጆ፣ አሁን አይንሽን ጨፍኝ፣ ሰርፕራይዝ አለሽ። እሺ፣ ጨፍኝ። ጎበዝ፣ የኔ ቆንጆ ጎበዝ፣ ጎበዝ። እንዴ! እንዴ! ወይኔ! ልጅን በሏት! ወይኔ! ልጅን መድኃኒቱ ስጪ መድኃኒቱ፣ እስኪ ተረጋጋ። እኔ ቆንጆ ተረጋጋ፣ ተስጣት እስኪ ተረጋጋ። መጀመሪያ እስኪ አንተ ተረጋጋ። ደህና ነሽ እኔ እልልሽ እውልልሽ ቅድስት ምሳሌ እናቶን የገደላት ህመም ውስጧ ላይ አለ። ስለዚህ እሷ እንዳታቅነው ኤ መድኃኒት እየሰጠናት የቆየ ነው አንቺም እንዳታውቂ ያደርግነው ደግሞ ለዚህ ስንል ነበረ ከዚህ በኋላ አንቺም እንደ ሚስጥር ያዥ ሰማሽኝ የሚሰጥሽ መድኃኒት እናትሽን ከገደላት በፊት የሚያድን መድኃኒት ነው። እኔ ግን የምሰጥሽ መድኃኒት ላይ መርዝ እየጨመርኩ ቶሎ ወደ እናትሽ የሚልክሽን መድኃኒት ነው የሚሰጥሽ። አዎ፣ ልጆች እህታችሁ ያልሆነች ልጅ ጋር እንዲያድጉ አልፈልግም። ብሩኬን ማንም እንዲጋረኝ አልፈልግም። ብሩኬ ከኔና ከልጆች ውጭ የማንም እንዲሆን አልፈልግም። ይህን እኮ ብሩኬ መድኃኒትሽን ለመስጠት እየታተርኩ ይመስለዋል አይደለም? ምክንያቱም ብሩኬን ማንም እንዲጋራኝ አልፈልግም። ብሩኬ ከኔ እና ከልጆች ውጭ የማንም ሰው እንዲሆን አልፈልግም። እኔ በብሩኬ በፍጹም አልደራደርም። ስለዚህ አንቺ የትዳሬ ጠንቅነሽና አንቺን አስወግድሻለሁ። ያቺ ደካካ ደግሞ እየተንዳከቀች አላሰራ ብላኛለች። ካልሆነ ዋጋውን እሰጣታለሁ።